በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም ወዳጆች፣ አበው ካህናት፣ አኀው ዲያቆናት፣ ምዕመናን፣ አባቶች፣ እናቶች፣ ወንድሞችና እህቶች፣ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር ሰላመ እግዚአብሔር ከሁላችን ጋር ይሁን። የቅድስተ ቅዱሳን የድንግል ማርያም አማላጅነት አይለየን አይለያችሁ። የቅዱስ ዑራኤል መልአክ ብርሃን በሁላችሁ ዘንድ ይብራ። እንደምን አላችሁ? ዛሬ እግዚአብሔር አምላክን አጋዥ በማድረግ የምንመለከተው የሁለተኛውን ፈተና መውጊያ ይህም ደግሞ ትዕቢት ነውና በትዕቢት የመጣውን ዲያብሎስ እንዴት በትሕትና ማሸነፍ እንደሚቻል ስለ ትሕትናው የምናይበት ትምህርት ነው። ይህንን የሰማችሁትን ቃል ሁልጊዜ ደግሞ እየደገማችሁ መስማት ያስፈልጋል። ለሌላውም ሰው ማድረስ ያስፈልጋል። አውቃለሁ ብዙዎች ሼርና ላይክ በማድረግ ታደርሳላችሁ። ሁሌም መመረቃችኋለሁ። አሁንም የእግዚአብሔር ክንድ ከለላ ይሁናችሁ። ቃሉን የምትሰሙ ሁሉ ደግሞ ኦርቶዶክሳውያንም ከኦርቶዶክስ ውጭም ያላችሁ ሁሉ እግዚአብሔር አምላክ ስለ አንዱ ፈንታ ሰላሳ ስድሳና መቶ የአማረ ፍሬ እንድታፈሩ እንድናፈራ የእሱ ቅዱስ ፍቃድ ይደረግልን ይሆንልን። ሁለተኛው ፈተና ትዕቢት ነው የሚባለው ሦስቱ አርእስተ ኃጣውእ ምን እንደሆኑ አውቀናል። አንደኛው ስስት ነው፣ ሁለተኛው ትዕቢት ነው፣ ሦስተኛው ፍቅረ ነዋይ ነው። በስስት የመጣውን በትዕግስት እንዴት እንዳሸነፈው አይተናል። ዛሬ ደግሞ በትዕቢት የመጣውን በትህትና እንዴት ማሸነፍ እንደሚቻል አይተናል። በመጀመሪያው ፈተና ባህታውያን የሚጠቁት በስስት ስለሆነ እንዴት በትዕግስት እንዳሸነፈላቸው ለሁላችንም ጭምር፣ እንዲሁም ደግሞ በሁለተኛው ፈተና በቤተ መቅደስ ነበርና ካህናት ብዙ ጊዜ ፈተናቸው የትዕቢት ስለሚሆን ማዕረጋችን ምጡቅ፣ እውቀታችን ረቂቅ እያሉ ይፈተናሉና ለእነሱ ብቻ ሳይሆን ደግሞ ለሁሉም ሰው በትዕቢት መንፈስ ለሚወድቅ ሰው ሁሉ ትህትና የምታድን መድኃኒት ስለሆነች በትዕቢት የመጣውን በትህትና ለካህናት ዲያቆናት፣ ለመቅደስ አገልጋይ፣ ቀዳሽ አወዳሽ እንዲሁም ደግሞ ለሁላችንም ለምእመናን ሁሉ ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ የሴጣንን ቀንበር ሰብሮልናል። ትህትና ትልቁ የክርስቲያኖች ገንዘብ ነው። ለዚህ ደግሞ ምሳሌ የሚሆነን ራሱ አምላካችን እግዚአብሔር ነው። እሱ አምላክ ነው። ሰው መሆኑ ትህትናው ነው። በከብቶች በረት መወለዱ ትህትናው ነው። ስለ እኛ በሰላሳ ዘመን ሲጠመቅ በዮሐንስ በባሪያው እጅ ሲጠመቅ ትህትና ነው። ዝቅ ብሎ የሐዋርያትን እግር ሲያጥብ ትህትና ነው። ሁሉን ያሳየን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባው፣ ረድኤቱ ለዘላዓለም በእናንተ ላይ ይደር። ፊልጵስዩስ ምዕራፍ ሁለት ላይ ይህን በደንብ አድርገን እንገነዘባለን። ክርስቲያኖች የሐዋርያው የቅዱስ ጳውሎስ መልእክት ወደ ፊልጵስዩስ ምዕራፍ ሁለት ከቁጥር አምስት እስከ አስራ አንድ ያለውን ቃል ልብ በሉና ስሙ። ትህትና የኢየሱስ ክርስቶስ ገንዘብ ስለሆነች በኢየሱስ ያለ ሐሳብ በእናንተም ውስጥ ይኖር ይላል ቃሉ በክርስቶስ ውስጥ ያለ ሐሳብ በእናንተ ውስጥ ይሁን ይላል ክርስቶስ ትሑት ነው እናቱም ትሑት ነበረች ድንግል ማርያም ትህትናዋን፣ የምታዩበት በሉቃስ ወንጌል ላይ ምዕራፍ አንድ ከቁጥር 39 ጀምራችሁ ብትመለከቱ የባሪያውን ትህትና ተመልክቷልና ስትል ሰሟች አላችሁ። እመቤታችን ትሑት ናት። እመ ትህትና፣ የትህትና እናት ልጇም ኢየሱስ ክርስቶስ ትሁት ነው። በድንግል ማርያም ያለ ሐሳብ በእናንተ ውስጥ ይሁን። ኦርቶዶክሳውያን ክርስቲያኖች፣ ይህ ቃል የሚሰማችሁ ሁሉ ሰይጣን በትዕቢት እንዳይጥላችሁ። እሱ የወደቀው በትዕቢት ነው። ክርስቲያንን በማለትም በትዕቢት እንዳትወድቁ። ራስን ከዚህ ላይ ወርውር ሲለው የትዕቢት ጥያቄ ነው። በኢየሱስ ክርስቶስ ያለ ሐሳብ በእናንተ ውስጥ ይሁን ይላል። ቅዱስ ጳውሎስ እንዲህ ይለናል፣ በረከቱ ይደርብንና፣ በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። ፊልጵስዩስ ሁለት አምስት። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። እርሱ በእግዚአብሔር መልክ ሲኖር ሳለ እግዚአብሔር ሲሆን ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ከሰማየ ሰማያት ወረደ፣ ከድንግል ማርያም ተወለደ፣ በከብቶች በረት አገኘ ነው በዮርዳኖስ በሰላሳ ዘመኑ በቀራኒው አደባባይ በሰላሳ ሦስት ዓመቱ እኔና እናንተን ከመቃብር ሲኦል ሊያወጣ መድኃኒታችን ኢየሱስ ክርስቶስ ትሁት ሆኖ ያውም የመስቀልን ሞት ታግሶ ተቀብሎ ስለ እኔ እናንተ በቀራኒው አደባባይ ተሰዋ ይህ የትህትና ሳብ በክርስቶስ ያለ ኦርቶዶክሳውያን ክርስቲያኖች ምዕመናን በእናንተ ዘንድም ይሁን ይላል ቅዱሱ ሐዋርያ ኢየሱስ ክርስቶስ እርሱ እግዚአብሔር ሆኖ ሳለ ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። የባሪያውን መልክ ይዞ ባሪያው የተባለ አዳም ነው። ባሪያው የተባለ እኛነን ባሮቹ የእኛን መልክ የያዘ የባሪያውን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። ራሱን ባዶ አደረገ ማለት ምን ማለት ነው? አምላክ ነኝ ብሎ በአንድ ቀል ደጋ አላለም። በየጥቂቱ አደገ ይላል ሊቁ ዲዮስቆሮስ። በረከቱ በእናንተ ላይ እንደ ዝናቢ ውረድና ቅዱስ ዲዮስቆሮስ የኦርቶዶክስ ተዋሕዶ አባት የክርስትና ቅዱስ ምንድነው ያለው? በቅዳሴው ላይ በቅዳሴ ዲዮስቆሮስ ላይ በበህቅ ልህቀ በየጥቂቱ አደገ። አምላክነኝ ብሎ በአንድ ቀል ደጋ አላለም። ህግ ጠባያዊን ጠብቆ አምላካችን ኢየሱስ ክርስቶስ ለእኛ ሲል ትሁት ሆኖ አዎ፣ በየጥቂቱ አደገ። አምላክ ነኝ ብሎ እነሆ ሁሉን ነገር ባንዴ ላድርገው ማለት ይችላል። እኛን ግን ሊያስተምረን ወደደ። የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ። ለሞትም፣ ይኸውም የመስቀል ሞት እንኳ የታዘዘ ሆነ ይላል። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉ ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው አለ። በሰማይና በምድር ከምድር በታች ያሉት ሁሉ ለኢየሱስ ስም ይንበረከኩ ዘንድ። ኦርቶዶክስ ብቻ ነው ለኢየሱስ ስም የሚንበረከክ በዚህ ዓለም ላይ የተዋህዶ ልጆች ናቸው ለኢየሱስ የሚሰግዱ። በዚህ ትል ላይ ያላችሁ የተዋህዶ ልጆች በዚህ ትል ላይ ያላችሁ ኦርቶዶክሳውያን እጉን በመጠበቅ ከሌላ ሁሉ የተለያችሁ ናችሁ። እናንተ ክርስቲያኖች የተባረካችሁ። አሁንም የኢየሱስ ክርስቶስ ክንድ ሁለቱን አሳ አምስቱን እንጀራ ያበረከተ በቤታችሁ ይግባና፣ እሱ ኢየሱስ ክርስቶስ በምስሉ ተገኝቶ አለ የባሪያውን መልክ ይዞ ሰው ሆኖ ራሱን አዋረደ ለሞትም ይኸውም የመስቀል ሞት የታዘዘ ሆነ ይላል። ትሁት ሆኖ እኔና እናንተን ድል ሊመታ የመጣውን የሴጣን መንፈስ ለዘላለም እሱ ድል መታልን። ትሁት ሆኖ የባሪያውን መልክ ይዞ በገዳመ ቆሮንጦስ አርባ ቀን አርባ ሌሊት ስለ እኔና ስለ እናንተ ጾመ። ክርስቲያኖች ይሄ ነው ሊገባን የሚገባው፣ ይህንን ነው ልናውቀው የሚገባው። ብዙዎችን ዛሬ ዲያብሎስ በትዕቢት ጥሏቸዋል፣ ወድቀዋል፣ ከእምነታቸው ወጥተዋል። ጸንታችሁ መኖር የምትችሉት ትሑታን ስትሆኑ ብቻ ነው። እሱ እኮ አምላክ ሆኖ ሳለ ራሱን እንዳሃ አድርጎ ትሑት ያደረገው እኮ እኔና እናንተ በእሱ ድህነት ባለጸጎች እንድንሆን ነው። ባለጸጎች ናቸው ኦርቶዶክሳውያን፣ በእሱ ድህነት ከብራችኋል። ሁለተኛ ቆሮንጦስ ምዕራፍ 8 ቁጥር 9 ላይ የጌታችን የኢየሱስ ክርስቶስን ቸር ስጦታ አውቃችኋል ተብላችኋል ኦርቶዶክሳውያን። ሀብታም ሲሆን እናንተ በርሱ ድህነት ባለጠጎች ተሆኑ ዘንድ ስለ እናንተ ድሃ ሆነ ይላል። ያልገባቸው ኢየሱስ ክርስቶስ ራሱን ድሃ ስላደረገ የባሪያውን መልክ ስለያዘ ዛሬ አማላጅ ብለው፣ ዛሬ ፍጡር ብለው፣ ዛሬ ነቢይ ብለው፣ ዛሬ ከአዳም እኩል ነው ብለው፣ ዛሬ ሰው ነው ብለው በርኩሰት ቀንበር ተይዘዋል። ለስም አጠራሩ ክብር ምስጋና ይግባውና የጌቶች ጌታ የነገስታት ንጉስ የአማልክት አምላክ የሆነው የኔና የእናንተ ጌታ አባትና መድኃኒት ፈጣሪ ኢየሱስ እግዚአብሔር ከሰማይ ሰማያት ወርዶ በገዳመ ቆሮንጦስ አርባ ቀን አርባ ሌሊት የጾመው ትሑት ሆኖ የኔና የእናንተን ጠላት ዲያብሎስን ለዘላለም ሊያስርልን ነው። ለስም አጠራሩ ክብር ምስጋና ይግባው። በሱ ድህነት እኛ ባለጸጎች ሆነናል። ወደዚህ ዓለምም ሲመጣ እኮ መድኃኒታችን ኢየሱስ ክርስቶስ ሊገለገል ሳይሆን ሊያገለግለን እንደሆነ ወቁ ይላል። ትሑት ነው። እሱ ሊገለገል አይደለም ሊያገለግል መጣ። እንግዲህ የቤተ መቅደስ ፈተና፣ የካህናት ፈተና ትዕቢት ነው። የቀዳሽ አውዳሽ ፈተና ትዕቢት ነው። በዋናው የሚሰለጠነው በእነሱ ነው። ኢየሱስ ክርስቶስ አገልጋይ ሆኖ ነው የመጣው እንጂ ተገልጋይ አልሆነም። ዛሬ ይሄ ትምህርት ለጳጳሳት፣ ይሄ ትምህርት ለመነኮሳት፣ ይሄ ትምህርት ለቀሳውስት፣ ይሄ ትምህርት ለዲያቆናት፣ ይሄ ትምህርት ለአስተማሪዎች፣ ይሄ ትምህርት ለሁሉም ለምእመናን ነው። ኢየሱስ ክርስቶስ አምላክ ሲሆን ሳለ በከብቶች በረት ተወልዶ ራሱን ዝቅ አድርጎ ሊገለገል ሳይሆን ሊያገለግል መጣ ይላል። ዋናው ይሄ ነው የሚያስፈልገው የማቴዎስ ወንጌል ምዕራፍ 20 ቁጥር 28 የእግዚአብሔር ቃል የሚነግረን፣ እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ይላል። እንዲያገለግሉት አልመጣም። ከሕግ በታች ሆኖ የተወለደልን ለዚህ ነው። በገላትያ ምዕራፍ 4 ቁጥር 4 ከሕግ በታች ከቅድስት ድንግል ማርያም ከሴት ብቻ ያለው ወንድ ዘር የተወለደው እሱ ከሕግ በታች ሆኖ ነው የመጣው። ከሕግ በላይ ነኝ፣ አምላክ ነኝ፣ ከሕግ በላይ ነኝ አላለም። ሁሉም ሰው ከሕግ በታች ነው፣ ይልቁንም ከእግዚአብሔር ሕግ በታች ስለዚህ ትዕቢትን አርቃችሁ ትህትናን ያዟት። ዲያብሎስ ትዕቢተኛ ነው፣ እምቢ በሉት ተቃውሙት፣ ከእናንተ ይሸሻል። እግዚአብሔርን እሺ በሉት፣ እግዚአብሔር ወደ እናንተ ይቀርባል። ዲያብሎስ በሁለተኛው ፈተና በትዕቢት መጣ። ክብሪ ግባው መድኃኒታችን ኢየሱስ ክርስቶስ ሁለተኛውን ፈተና ድል በምንመታበት በትሕትና ይህን ታላቅ ነገር አሳየን። ትሕትና ታላቅ ነገር ነው። የሰው ልጆች ትሑታን የሆኑ ዘንድ እግዚአብሔር ያዛል። አመፀኞች ክፉ የሚያደርጉ ሁሉ በእግዚአብሔር መንግሥት እድል ፈንታ የላቸውም። ዛሬ ብዙዎች ራሳቸውን በክፋት መንፈስ ከፍ አድርገው በዲያብሎስ ቃል ተወጥረው ትህትናን ትተው የሚኖሩ በመንግሥት ሥልጣን ሲወጡ ገንዘብ ያለ ቅጥ ሲያገኙ ዝና በነሱ ላይ ሲመጣ በትዕቢት የሚያብጡ ብዙዎች ናቸው። ባለፈው እንዳየነው ናቡከደነጾር ለሰባት ዓመት አውሬ የሆነው በትንቢተ ዳንኤል ምዕራፍ አራት ላይ በትዕቢቱ ነበር። ችን የሰራኋት ግርማዬ ሞገሴ የሚገለጥባት ባቢሎን አይደለችም ባለ ሰዓት ልቡ የአውሬ ልቦ ሆኖ ተቀይሯል። ስለዚህ ትህትና ትልቁ ገንዘብ ነው። ትህትናን የያዙ ሰዎች ይባረካሉ። ኦርቶዶክሳውያን እናንተማ፣ እናታችሁ ድንግል ማርያም ትሑት፣ አባታችሁ ኢየሱስ ክርስቶስ ትሑት። ስለዚህ ትሑታን ናችሁ። አትታበዩም፣ አትኮሩም። የተማራችሁት ከድንግል ነው፣ የተማራችሁት ከልጇ ከኢየሱስ ነው። ሁላችንም ከእሱ ተምረናል። የባሪያዊቱን መዋረድ አይቷል ብላ ያምላክ እናት ሆና ሳለ እንኳን ምን ነው ባገኘኋት ነበር የምትለው እኮ መጽሐፈ ኢሳይያስን ስታነብ በምዕራፍ ሰባት ቁጥር አስራ አራት ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙን አማኑኤል ትለዋለች ሲባል እኔ በሆንኩ እኔ ልሁን አላለችም። ድንግል ማርያም ምስጋና ይግባትና እኔ እንደውያችን ባገኘኋት፣ እግሯን ትግሯን ባጠብኩ እኔ ያለችው ትሕትና ነው። ቅዱስ ሉቃስም እንደ ጻፈው የባሪያዊቱን መዋረድ አይቷል ብሏ አንድ የሔዋንን መዋረድ አንድም ደግሞ የእሷን ትሕትና ለውሻ በጫማዋ ውሃ የምታጠጣ ድንግል ማርያም ዛሬ እኔና እናንተ ከእሷ ነው የምንማረው ለውሻ ውሃ የምታጠጣ ድንግል ማርያም አንተን አትረሳህም አንቺን አትረሳሽም እኛን አትረሳንም ወገኖቼ የሐዋርያቱን እግር ዝቅ ብሎ ያጠበው ልጇ ኢየሱስ ክርስቶስ ትሁቱ አምላክ የኔና የናንተንም እግር ያጥበዋል እኮ ይቀድሳል ግድ የላችሁ ም አትፍሩ ያጥበዋል እንደው ምንድን ነው ያለው የሐዋርያቱን እግር ሲያጠብ ግባና ታጠብ ይላል ቅዱሱ ትሁት ነው። ሲናገሩት ክፉ አልመለሰም፣ በአንደበቱ ሐሰት አልተገኘበትም። እንዲሁ ለቀራኒዎ ስቅላት አበቁት። ክፉዎች አምላክነቱን ክደው አምላክ አደለህም እግዚአብሔር አደለህም ብለው ሰቀሉት። ዛሬም ካህዲያን መናፍቃን፣ ዛሬ በምትሰሟቸው ሁሉ ነገር ኢየሱስን አምላክ ለማለት ይጨነቃሉ። ካሉም ውሸታቸውን ነው እንደ አማላጅ አርገው ቆጥረው ረክሰው ጥለውት ከትውልዱ ማናስተዋለ ያለው የኢሳያስ ትንቢት ምዕራፍ ሃምሳ ሦስት ደርሶባቸው። ከትውልዱ ማናስተዋለ ሊያድነን እንደመጣ ማናስተዋለ፣ ሊፈውሰን እንደመጣ ማናስተዋለ። ከዲያብሎ ስለተፈተነ ሊንቁት፣ በዮሐንስ እጅ ስለተጠመቀ ሊንቁት፣ በከብቶች በረት ስለተወለደ ሊንቁት፣ በቀራኒዎ ስለተሰቀለ ሊንቁት። አይደለም እሱ አምላክ ወልደ አምላክ እግዚአብሔር ነው። ትህትናው ለእኔና ለእናንተ ነው። እናንተም እንደሱ ትውቱኑ እሱ የዛን ጊዜ የአባቴ ብሩካን ብሎ ይጠራችኋል። አዎ የሁለተኛው ፈተና የትዕቢት መውጊያ ትህትና ነው። የሰማነውን ነውን በልቡናችን ያሳድር አዛኝቱ ድንግል ማርያም አትለያችሁ። ይህን ቃል ሰምታችሁ ለሌላው የምታደርሱትን ሁሉ የልባችሁ ሀሳብ ይፈጸም። እንዲሁም ደግሞ ሰምታችሁ የምትማሩበትን ለበረከት ያድርግላችሁ። እግዚአብሔር አምላክ ስትወጡም ስትገቡም ክንዱ ጋሻ ይሁናችሁ። በወራኤል መልአክ ቅዱስ ክንፍ ይጋርዳችሁ። የሚያስጨንቃችሁን ከእግራችሁ በታች ይጣል። ሀገራችንን ሰላም ያድርግልን። ማዕቱን ያርቅልን፣ በረድኤት ይቅረበን። ቁጣውን ያርቅልን፣ በትዕግስት ይቅረበን። የቸርነቱን ነገር ያድርግልን። ክፉ አይንካችሁ። የተባረከ ሕይወት ይኑርላችሁ ከነ ቤተሰቦቻችሁ ተባረኩ። የታመሙትን ሁሉ ይፈውስልን፣ የሞቱትን ያጽድቅልን በእስር ቤት የሚንገላቱትን በመከራ ያሉትን በጠመንጃ ፈሙዝ ስር ያሉትን የተፈናቀሉትን፣ የተሰደዱትን ሁሉ እሱ እንደ ሰው አይደለምና በዓይነ ምረቱ ተመልክቶ ፍቅርና ሰላሙን ለሁላችን ለዓለም ሁሉ ያድልልን። ለውል እግዚአብሔር ይባርካችሁ ፊቱንም ያብራላችሁ። አሜን።